በጣም አሳሳቢ ደረጃ ላይ የደረሰው የመኪና አደጋ በንብረትና በነፍስ ማጥፋት ላይ በጣም አስፈሪ እና ከመቼውም ጊዜ በላይ እንግዲህ አሁን ላይ በመላው ኢትዮጵያ በጣም በአሰቃቂ በፍጥነት በዕለት ዕለት የሰዎችን ነፍስ እየቀጠፈ ይገኛል። ይህም እንግዲህ ዕለት ተዕለት እየደረሰ ያለው አስፈሪው ተስቦ ተላላፊ በሽታን ይመስል የሰውን ነፍስ እየቀጠፈ ይገኛል። ከሰሞኑ እንግዲህ ይሄ አዲስ ወር ሚያዝያ ከገባ በኋላ ራሱ በርካታ በትራፊክ አደጋዎች እንግዲህ የሰው ህይወት እየተቀጠፈ ይገኛል። ዛሬ ደግሞ እንግዲህ በመተከል ዞን ግልገል በለስ ከተማ በደረሰ የትራፊክ አደጋ በሰዎች እና በንብረት ላይ ከፍተኛ ጉዳት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ገልጿል። ጠዋት ከረፋዱ 3 ሰዓት ከ15 ላይ በግልገል በለስ ከተማ በደረሰ የትራፊክ አደጋ ከፍተኛ ጉዳት በሰው ህይወትና ንብረት ላይ ደርሷል ነው ያለው መግለጫው። የግልገል በለስ ከተማ ፖሊስ መምሪያ ኃላፊ ኮማንደር ታዬ ጉርሜሳ እንደገለጹት የሰሌዳ ቁጥሩ ኢቲ 17196 የሆነ እስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬን መቆጣጠር ባለመቻሉ አደጋው ሊከሰት መቻሉን ገልጸዋል። ተሽከርካሪው ግልገል በለስ ከተማ በሚገኝ የሕዝብ መዝናኛ ሆቴል አጥር ደርምሶ በመግባት በሰዎችና በንብረት ላይ ጉዳት ማድረሱን ኮማንደር ታየ ገልጸዋል። እስካሁን ድረስም የሰላሳ ሰዎች አስከሬን በአካባቢው ማህበረሰብና በጸጥታ ኃይሉ እርብርብ መገኘቱን የገለጹት ኃላፊው፣ ተሽከርካሪው ወደ ከተማው ሲገባ የፍሬን ችግር የነበረበት በመሆኑ በከተማው መግቢያ ኬላ ለፍተሻ መቆም አለመቻሉን ጠቁመዋል። ኮማንደር ታዬ አያይዘው ባስተላለፉት መልእክት አሽከርካሪዎችና ባለንብረቶች መሰል አደጋዎች ከመድረሳቸው በፊት የተሽከርካሪዎችን ሙሉ ደህንነት ጠብቀውና አረጋግተው አገልግሎት በመስጠት ኃላፊነታቸውን ሊወጡ ይገባል ብለዋል። እንግዲህ በተደጋጋሚ የመኪና አደጋ አሁን ላይ በተለይ በሀገራችን እየተከሰተ ያለው ከጥንቃቄ ማነስ ወይም በቸልተኝነት በቴክኒክ ብልሽት ከአሽከርካሪው ችሎታ ማነስና በመንገድ ችግር ምክንያቶች እንደሆኑ ይጠቀሳሉ። ከዚህም በተጨማሪ እንግዲህ ደረጃውን ያልጠበቁ የመኪና መለዋወጫ ዕቃዎች አለመኖር ነው። እነዚህ የመኪና መለዋወጫዎች ዋና የሚባሉት የመኪና አምራቾች የሚያመርቷቸው በመሆኑ በምርት ወቅት የጥሬ ዕቃ ጥራትና የልኬት ጥንቃቄ አይደረግባቸውም። በመሆኑም በሂደት ለተለያዩ አደጋዎች የሚዳርጉ ናቸው። እነኚህ መለዋወጫዎች ከዋናው አምራቾች ጋር በጣም ተመሳስለው የሚሰሩ በመሆናቸው ባለሙያ ያልሆነ ሰው ይቅርና በዘርፉ ውስጥ ላሉ ሰዎች ለመለየት የሚያስቸግሩ ናቸው። ስለዚህ እንግዲህ በዚህ በማይረባ እቃ ምክንያት የብዙ ሰው ሕይወት ይበላሻል፣ ይጠፋል፣ ንብረትም እንደዚሁ ገደል ይገባል ማለት ነው። ሁለተኛው ደግሞ መኪና እያሽከረከሩ ተጨማሪ ጣልቃ ገብ እንቅስቃሴዎችን ማድረግ ነው። አብዛኛውን ጊዜ እንደ አደጋ መንስኤ የሚነሱት ጉዳዮች ጠጥቶ ማሽከርከር፣ የትራፊክ መብራት መጣስ እና በፍጥነት ማሽከርከር ቢሆንም እያሽከረከሩ አንዳች ተጨማሪ ስራ ለመስራት የሚሞክሩ ሰዎች የብዙ አደጋ ምክንያቶች እንደሆኑ በጥናት ተረጋግጧል። ጣልቃ ገብ እንቅስቃሴ የሚባሉት ለምሳሌ አንድ ሰው መኪና እያሽከረከረ ቴክስት ማድረግ፣ ምግብ ለመብላት መሞከር እና ሌሎች መሰል እንቅስቃሴዎች ናቸው። ሌላው በፍጥነት ማሽከርከር ነው። ይህ ሁኔታ እንግዲህ በየዕለቱ የምናየው ክስተት ነው። በመንገዶች ላይ ከተመለከተው የፍጥነት ልክ በላይ የሚያሽከረክሩ ሰዎች ለአደጋዎች ምክንያት እንደሚሆኑ በተለያዩ አገሮች የተደረጉ ጥናቶች የሚያመላክቱ ናቸው። ፍጥነት የቅጽበት ምላሽ የምንሰጥበት ጊዜ በእጅጉ ስለሚያሳጥረው፣ በፍጥነት ላይ ያለ መኪና ከፊቱ ከሚያጋጥመው አንዳች ክስተት ከመሸሽም ሆነ ለመግታት የሚያደርገው ሙከራ የተሳካ አይሆንም። በመሆኑም ዘግናኝ ለሚባል የመኪና አደጋ የሚጋለጥ ይሆናል ማለት ነው። ሌላው አልኮል ጠጥቶ ማሽከርከር ነው። መጠጥ በነገሮች ላይ ያለንን ትኩረትና ቅልጥፍና እንደሚያሳጣን የሚታወቅ ነው። ይህም በመሆኑ መኪና በምናሽከረክር ጊዜ መጠጥን ከቀላቀልን በችሎታችን ላይ ጣልቃ በመግባት ለብዙ የመኪና አደጋዎች ምክንያት ይሆናል። ይህ አደጋ ጠጥተን ባናሽከረክር ኖሮ ልናስቀር የምንችለው ይሆን ነበር። ነገር ግን ለመኪና አደጋዎች እንደ ምክንያት ከሚጠቀሱት በዋናነት የሚነሳው ጠጥቶ ማሽከርከር ነው ማለት ነው። ከጠጡ አይንዱ፣ ከነዱ አይጠጡ የሚለውን መመሪያ መከተል አዋጭ ነው ማለት ነው። ሌላው በምሽት ማሽከርከር ነው። በምሽት ማሽከርከር በቀን ከማሽከርከር የአደጋ ሁኔታ በእጥፍ ይጨምራል። ለዚህ ደግሞ የተለያዩ ምክንያቶች ሊጠቀሱ ይችላሉ። ለምሳሌ የአሽከርካሪ የማየት ሁኔታ መዳከም፣ ከፊት በሚመጣው መኪና ከፍተኛ የመብራት ብርሃን መጭበርበር፣ በምሽት የመኪና መብራት የሚያሳየን ከፊል መንገዱን በመሆኑና የመንገዱን ሁኔታ ባለማወቅ በፍጥነት ማሽከርከር አንዳች እንቅፋት ሲያጋጥም ከዚያ ለመዳን በሚደረግ ጥረት የሚያጋጥም አደጋ ሊጠቀሱ ይችላል ማለት ነው። ሌላው በመፎካከር መሽቀዳደም ነው። በሁለትና ከዛ በላይ መኪናዎች የሚደረጉ ፉክክሮችና መሽቀዳደሞች የአደጋ ምክንያት የሚሆኑ አብዛኛውን ጊዜ በድርጊቱ ምንም ተሳትፎ የሌላቸው ሌሎች መኪኖች ወይም አሽከርካሪዎች ሰለባ ሲሆኑ ይታያል ማለት ነው። በዚህ ሁኔታ እንግዲህ የሚያጋጥሙ አደጋዎች ተራፊዎች የማይገኙበት አሰቃቂ አደጋ ሊከሰት ይችላል ማለት ነው። ሌላው የሰዎች መጥፎ ባህሪ ነው። አንዳንድ ሰዎች እንግዲህ ግልጽ ባልሆነ ምክንያት ከዛም ከዛም ሲጋጩ ይታያል። ይህ ሁኔታ ደግሞ በሾፌሮች ላይ ሲያጋጥም አንድ መኪና የትራፊክ ፍሰቱ ላይና ሌሎች እንቅስቃሴዎች ላይ ከፍተኛ ጫና ሊፈጥር ይችላል። እንዲህ ያሉ ሰዎች የመኪና ጡሩምባ ያበዛሉ፣ ይንቀሸቀሻሉ፣ ሌሎችን ደርበው በማለፍ ከፊት መቅደም ይፈልጋሉ መንገድ ይዘጋሉ፣ ፍሬን በድንገት ይይዛሉ፣ ህጎችን አያከብሩም። አጠቃላይ የትራፊክ ጫና ላይ ረብሻ በመፍጠር የአደጋ ሁኔታዎች እንዲፈጠሩ ምክንያት ይሆናሉ ማለት ነው። በአጠቃላይ እንግዲህ የኢትዮጵያ የመኪና አደጋ ሁኔታ አሳሳቢ በሚባል ደረጃ ላይ ይነሳል። ስለዚህ እንግዲህ ቀደም ሲል ከተጠቀሱት ምክንያቶች ሌሎችም እንደዚሁ ሊኖሩ ይችላሉ። ሁላችንም በማስተዋልና በጥንቃቄ እናሽከርክር። ህይወት እንግዲህ ተመልሶ የሚገኝ ነገር አይደለም። ንብረት እንኳን ሊተካ ይችላል። ስለዚህ እባካችሁ በጥንቃቄ አሽከርክሩ ለማለት እንወዳለን። እንግዲህ ለሞቱት ወገኖቻችን ፈጣሪ ነፍሳቸውን በገነት ያሳርፍ ለማለት እወዳለሁ። ለሟች ቤተሰብና ዘመድ አዝማድ እንደዚሁ መጽናናትን ይስጥልን። ስላደመጣችሁን ከልብ እናመሰግናለን። መልካም ቆይታ